የሃይማኖት መሪው ሲያሰግድ ሂዶ የሚሰግድ ያጸልይ ሄዶ አሜን የሚል አይደለም። በጸሎት አይተካም። በትንቢት አይተካም። አሮጌው ሰው ስግብግብ ነው። በልቶ አይጠግብም። ለብሶ አይረካም። ልባቸው የደነደነ ነው። መሪያቸው፣ ስሜታቸው። በምህረት ስንቀበል እግዚአብሔር በምህረት ይቀበለናል። ትምህርት ነው ክርስትና ራሱ። ኤፌሶን መልእክት ሰከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር በዓለም ዙሪያ ያላችሁ ሲኤምቲቪን እየተከታተላችሁ ያላችሁ የክርስቶስ ተልእኮ ቤተ ክርስቲያን ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላቸዋለሁ። ዛሬ የኤፌሶን ምዕራፍ አራት ክፍል ሁለትን ጥናት አብረን እንቀጥላለን። ባለፈው ኤፌሶን ምዕራፍ አራት በሁለት ክፍል ተከፍሎ እንደምናየው ተነጋግረን ነበረ። የመጀመሪያው ክፍል በአንድነት እንድንመላለስ የተደረገ ጥሪ የሚል ነበር። ሁለተኛው ክፍል ደግሞ በንጽህና እንድንመላለስ የተደረገ ጥሪ እንደሆነ ተነጋግረናል። እነዚህ ሁለቱ ጥሪዎች በክርስቶስ ኢየሱስ ለተጠራንበት የዘላለም ሕይወት ጥሪ የሚመጥን ኑሮ ለመኖር የሚያስፈልጉን የሕይወት ልምምዶች ወይም ምልልሶች እንደሆኑ ተመልክተናል። ዛሬ ሁለተኛውን ክፍል ማለትም በንጽህና ለመመላለስ ስለቀረበው ጥሪ አብረን የምንመለከት ይሆናል። መንፈስ ቅዱስ እንዲያስተምረን ሁላችንም አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ የቃልህን ደጅ ስለከፈትክልን ይህንም ዕድል ስላቀረብክልን እናመሰግንሃለን። ማርያም የተሻለውና የበለጠውን ዕድል እንደመረጠች እኔና ወገኖቼ ደግሞ የተሻለውን ዕድል መርጠን በፊትህ አለን። አሁን መንፈስ ቅዱስ የልቦናችን ዓይኖች በማብራት የቃልህን ፍች በመስጠት እንድትመግበን በጌታ በኢየሱስ ስም እንጠይቀሃለን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን። እሺ ቅዱሳን፣ ዛሬ እንዳልኩት ሁለተኛውን ክፍል አብረን እንመለከታለን። ሁለተኛው ክፍል የኤፌሶን መልእክት ምዕራፍ አራት ከቁጥር 17 እስከ 32 የሚገኘው ነው። አብረን እናንብበውና ወደ ጥናቱ እንሄዳለን። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ በጌታም ሆኜ መሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአእምሮአችሁም መንፈስ ታደሱ። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፤ ለዲያብሎስም ፋንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፤ ነገር ግን በዚያ ፋንታ ለጎደለው የሚያካፍለው እንዲኖር እንዲኖርለት በገዛጆቹ መልካምን እየሠራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩዎች ሁኑ። እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል ጌታ። ስሙ የተባረከ ይሁን። ይህ ክፍል በንጽህና መመላለስ ብለነዋል። በንጽህና መመላለስ ለተጠራንበት ሰማያዊ ጥሪ ምን ያህል አስፈላጊ መሆኑን አጉልቶ የሚያሳይ ክፍል ነው። ለተጠራንበት ሰማያዊ ጥሪ ምን ያህል አስፈላጊ መሆኑን አጉልቶ የሚያሳይ ክፍል ነው። ጳውሎስ የቀደመ አኗኗራቸውን ማለትም ሴሰኛ የነበረውን ስግብግብ የነበረውን ያን ሕይወታቸውን አሁን በክርስቶስ ኢየሱስ ካለው እውነት ጋር አነጻጽሮ ይመክራቸዋል። ይህ እውነት አሮጌውን ሰው በሚያታልል ፍላጎት የሚወስደውን ሰው በመግፈፍ አእምሯቸውን እንዲያድሱና በጽድቅና በቅድስና የተፈጠረውን አዲሱን ሰው ወይም አዲሱን ማንነት እንዲለብሱ ይጠይቃቸዋል። ስለዚህም የታተሙበትን መንፈስ ቅዱስን ላለማሳዘን ውሸትን፣ ቁጣን፣ ስርቆትን እና ክፉ ንግግርን መተው እንዳለባቸው ያስገነዝባል። ይልቁንም በእውነት እና በጸጋ መናገር፣ የተቸገሩትን ለመርዳት መስራት፣ እና ደግነትን፣ ርኅራሄን፣ ይቅርባይነትን ማሳየት በክርስቶስ ያገኙትን የእግዚአብሔርን ይቅርታ ለሌሎች ማንጸባረቅ እንዳለባቸው ያስገነዝባል። እንግዲህ ሐዋርያው ጳውሎስ በዚህ ክፍል ላይ አሮጌውን ሕይወትና አዲሱን ሕይወት እያነጻጸረ ይናገራል። ውሸትንና እውነትን አሮጌውን ሕይወትና አዲሱን ሕይወት እያነጻጸረ ነው የሚናገረው ልክ ምዕራፍ አንድ ላይ ሶስት ነበራችሁ የተባለው ነገር አለ። በኃጢአታችሁ ሙታን ነበራችሁ፣ የቁጣ ልጆች ነበራችሁ፣ እንደ ልቦናችሁ ፈቃድና ሀሳብ የምትመላለሱ ነበራችሁ ይላል። እዚህ ምዕራፍ አራት ላይ ደግሞ ያ የነበረውን ህይወት አሁን መልሰው እንዳይኖሩት ማለት ነው። አሁን መልሰው መኖር ለተጠሩለት ጥሪ የማይመጠን የማይገባ ስለሆነ ያን አሮጌ ህይወት ገፎ በመጣል አሁን በእውነትና በቅድስና የፈጠረውን ምሳሌ እንዲመስል የተፈጠረውን አዲሱን ሰው እንዲለብሱ ይመክራል። ይህ መልበስ ማለት ልብስ እንግዲህ ወደ ሰው የምንታይበት ከሰው ጋር ኢንተራክት የምናደርግበት የምልልስ ህይወት ማለት ነው። እንግዲህ መልበስ ማለት ከሰው ጋርም ከእግዚአብሔርም ጋር ያለንን ግንኙነት የሚያመለክት ነው። የየዕለት ኑሯችን የሚመለከት ነው። መልበስ ሲባል ማለት ነው። ስለዚህ እሱን ዛሬ አሁን እንመለከታለን። ከቁጥር 17 እስከ 19 አሕዛብ እንደሚመላለሱ እንዳትመላለሱ ይላል። ይሄ ልዩነት በጣም አስፈላጊ ነው። አሕዛብን ለመናቅ፣ ለማዋረድ እና ለመተቸት ሳይሆን ልዩነቱ የሚያስፈልገን እኛም እንደነሱ የነበርንበት ዘመን ስለነበረ እና አሕዛብ በአእምሯቸው ከንቱነት ነው የሚመላለሱት። ልቦናቸው ስለጨለመ ማስተውሉ ስለሆኑ የሚያደርጉት ነገር ሁሉ ከዛ ጨለማ ልብና ከማስተውል አእምሮ የመነጨ ነው። እኛ ግን በክርስቶስ ኢየሱስ ሆነን ብርሃን በርቶልናል። ስለዚህ እንደ አሕዛብ መመላለስ አይጠበቅብንም፣ እንደ ጎረቤታችን መኖር አይጠበቅብንም። እኛ አሁን በክርስቶስ ኢየሱስ ብርሃን ይበራልን ከድቅድቅ ጨለማ ወደሚደነቅ ብርሃን የፈለስን እና በጽድቅና በእውነት እንደገና አዲስ ፍጥረት ነን፣ በፈጠረን ምሳሌ ሆነን የተፈጠረን ሰዎች ነን። ስለዚህ የመጀመሪያው ነገር አሕዛብ እንደሚመላለሱ እንዳትመላለሱ። አሕዛብ እንዴት ነው የሚመላለሱት? በአእምሯቸው ከንቱነት ይመላለሳሉ። አእምሯቸው ከንቱ ነው። እዚህ ጋር እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳንነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ህይወት ራቁ። የእግዚአብሔር ህይወት ብርሃን ነው። ዮሐንስ ወንጌል ምዕራፍ አንድ ላይ ህይወትም የሰው ብርሃን ነበር ይችላል የእግዚአብሔር ህይወት የሌለው ሰው ሁሉ ልቦናው የጨለመ ነው። ስለዚህ ልቦናቸው የእግዚአብሔር ሕይወት ስለሌለ፣ ከእግዚአብሔር ህይወት የተለዩ ስለሆኑ ጨለማ ነው። አእምሯቸው ደግሞ ማስተዋል የማይችል ነው። ልባቸው የደነደነ ነው እና እነሱ የሚያደርጉት ነገር ሁሉ ከዚህ የመነጨ ነው። እኛ ግን ከዚህ ሌላ የሆነ ህይወት ስላለን እንደ እነሱ ከንቱ ምልልስ መመላለስ የለብንም። ማስተዋላቸው የጨለመ ነው። ከእግዚአብሔር ህይወት የራቁ ናቸው። ባለማወቅ የሚመላለሱ ናቸው። ልባቸው የደነደነ ነው። ስለዚህ አህዛብ ከዚህ ማንነታቸው የመነጨ ምልልስ አላቸው። እነሱን እንዳትመስሉ ይላል። ይሄ ለጥሪያችሁ የሚመጥን አይደለም። ሁለተኛው እራሳቸውን ለሴሰኝነት አሳልፈው የሰጡ ናቸው አህዛብ በከንቱነት የሚመላለሱ ናቸው። አንደኛ። ሁለተኛ ራሳቸውን ለሴሰኝነት አሳልፈው የሰጡ ናቸው። በስሜታቸው የሚነዱ እርኩሰትን ሁሉ በስግብግብነት የሚያደርጉ ናቸው። እርኩሰትን ገንዘብ ከፍለው ተስገብግበው የሚያደርጉ በስሜታቸው ደግሞ የሚነዱ ስሜታቸው የሚላቸውን ነው የሚያደርጉት። ሌላ የሚመራቸው ሌላ የሚያግዛቸው የለም። መሪያቸው ስሜታቸው ነው። ሴሰኝነት ካማራቸው ተነስተው ሄደው ያደርጉታል። እሱ ነው የሚመራቸው እንደ አሕዛብ አትመላለሱ ሲባል ምን ማለት ነው? በስሜት አትነዱ ማለት ነው። እርኩሰትን ሁሉ በስግብግብነት የሚሰሩ ናቸው፣ እንደነሱ ማድረግ አይጠበቅባችሁም ማለት ነው። ሌላው ከክርስቶስ እንደተማርነው ያኛው እንደ አሕዛብ አትመላለሱ ነው፣ ሐዋርያ ጳውሎስ የሚለው ሁለተኛው ግን ከክርስቶስ ተምራቸዋል እንደተማራችሁ ተመላለሱ ይላል። አንድ አትመላለሱ የሚለዋለ ሁለት፣ ተመላለሱ የሚለዋለ። ስለዚህ የማንመላለሰው ምንድን ነው? በአእምሮአቸው ከንቱነት እንደሚመላለሱ እንደ አሕዛብ አንመላለስም። ራሳቸውን ለሴሰኝነት አሳልፈው እንደሰጡ እንደ አሕዛብ አንመላለስም። ማስተዋላቸው እንደ ጨለመ፣ ከእግዚአብሔር ሕይወት እንደ ራቁ፣ ባለማወቃቸው ጠንቅ ልባቸው እንደደነደነ፣ በስሜታቸው እንደሚነዱ፣ እርኩሰትን ሁሉ በስግብግብነት እንደሚያደርጉ፣ እንደነሱ አትሁኑ ይላል። ሌላውስ በክርስቶስ ኢየሱስን ተምራችሁታል። እንደተማራችሁት እንደዚያው ተመላለሱ ይላል። ክርስቶስን ነው የምንማረው፣ ሌላ ትምህርት መማር የለብንም። ስለዚህ ክርስቶስን እንደተማራችሁት እንደዚያው ተመላለሱ። በእርሱ ውስጥ ያለውን እውነት ሰምታችኋል ይላል። ቁጥር 20 እስከ 24 ላይ በክርስቶስ ያለውን እውነት ሰምታችኋል፣ ተምራችኋል። ስለዚህ እንደተማራችሁ ተመላለሱ። በውሸት ምኞት የሚታለለውን አሮጌውን ሰው አስወግዱ። አንደኛው አስወግዱ፣ አሮጌውን ሰው በውሸት ምኞት በሐሰተኛ ምኞት በከንቱ ምኞት የሚታለል አሮጌ ሰው አለ። እኛ ጋር አዲስ ሰው አለ፣ አሮጌ ሰው አለ። አዲሱ ሰው እነዛኞቹ አዲሱ ሰው የላቸውም። ስለዚህ በምኞታቸው ይመራሉ፣ ይታለላሉ፣ ይወሰዳሉ። እኛ ግን በውሸት የሚታለለው አሮጌው ሰው እሱ እንዳይወስደን በክርስቶስ የተማርነው እውነት ይጋርደናል፣ እናመዛዝናለን፣ እናያለን። እዚህ ጋ አንድ እውነት አለ። ልቦናችን በርቶልናል። የእግዚአብሔር ሕይወት በውስጣችን አለ። ስለዚህ እንደ ስጋችን ምኞትና ሀሳብ እንዳንመላለስ ገላትያ ምዕራፍ አምስት ላይ ስጋ በመንፈስ ላይ መንፈስን በስጋ ላይ እርስ በርሳቸው ይቃወማሉ ይላል። ስለዚህ የስጋ ምኞትንና ፍላጎትን እንዳንፈጽም የሚያደርገን በክርስቶስ የተማርነው እውነት ነው። የክርስቶስን እውነት ደግሞ የሚቀበለው ልባ ተሰጥቶናል። ጌታ ስሙ ይባረግ። ስለዚህ በእርሱ ውስጥ ያለውን እውነት ሰምተናል። በውሸት ምኞት የሚታለለውን አረጌውን ሰው ማስወገድ አለብን። በአእምሯችን መንፈስ መታደስ አለብን። ማለትም በአእምሯችን መታደስ ማለት ምን ማለት ነው? ሮሜ ምዕራፍ 12 ላይ እንዳለው ማለት ነው። በአእምሯችሁ መንፈስ ታደሱ እንጂ ይሄን አለም አትምሰሉ ይላል። ቆላሴስ ምዕራፍ 3 ላይ ደግሞ ቁጥር 10 ላይ ምን ይላል የእግዚአብሔር ቃል? እውነትን በማወቅ የሚታደሰውን አዲሱን ሰው ለብሳችሁታል ይላል። እውነትን በማወቅ አሁን እውነትን እናውቅ ዘንድ እግዚአብሔር ልቦናን ሰጥቶናል። ዮሐንስ መልእክት እሱን ይነግረናል። ማለት ያ ደንዳና ልብ ተወግዶልናል፣ ዳግመኛ ስንወለድ ጨለማው ልብ ተወግዶልናል። እውነትን በማወቅ የሚያድግ የሚታደስ ልብ እግዚአብሔር ሰጥቶናል። ይህን ማወቅ አለብን። እንደ አሕዛብ አይደለንም። አሕዛብ ልባቸው ደንዳና ነው፣ ልባቸው ድንጋይ ነው። የእኔና የእናንተ እንደዛ አይደለም ድንጋዩ ልብ ከእናንተ አወጣለሁ፣ አዲስ ልብ የሥጋን ልብ እሰጣቸዋለሁ፣ መንፈሴም በውስጣቸው አሳድራለሁ፣ በትእዛዜ መንገድ እንድትሄዱ አደርጋቸዋለሁ ብሎ እግዚአብሔር በነቢዩ ሕዝቅኤል የተናገረውን የፈጸመበት ዘመን ላይ ነው ያለ ነው። ስለዚህ እግዚአብሔር ደንዳና ልብ አልሰጠንም። እግዚአብሔር እውነትን እናውቅ ዘንድ ልቦናን ሰጥቶናል። እውነት ሲሰበክ ይገባናል። እውነትን ስናነብ ይገባናል። ስለዚህ ያን የገባንን እውነት ግን መቀበልና መኖሪያችን ማድረግ ያስፈልጋል። ያ ሲሆን አእምሯችን ይታደሳል ማለት ነው። አእምሯችን የሚታደሰው እውነትን በማወቅና በመረዳት ነው። በአእምሮ መታደስ ምን ይዞ ይመጣል? የአኗኗርን መታደስ ይዞ ይመጣል። የአደራረግን መታደስ ሰው፣ ምክንያቱም ከማድረጉ በፊት ሀሳቡ ነው የሚቀድመው። ያሰበውን ነው የሚያደርገው። እግዚአብሔር መለወጥ የሚፈልገው እጃችንን በማሰር እንዳናደርግ ሳይሆን አእምሯችን በማደስ ነው። እግዚአብሔር ሊለውጠ ነው የሚፈልገው። ስለዚህ ሐዋርያው ጳውሎስ በአእምሯችሁ መንፈስ ታደሱ። እንዴት? እውነትን በማመን እውነትን በመቀበል ክርስቶስ ኢየሱስን እንደተማራችሁት እንደዛው በመመላለስ ቆላሴስ ላይ ስር ሰዳችሁ በእርሱ ታነጹ ይላል። ክርስቶስን ተምራናል አደለም። ስለዚህ ቆላሴስ ላይ ባነብላችሁ ደስ ይለኛል። የእግዚአብሔርን ቃል ቆላሴስ ምዕራፍ ሁለት ላይ ቁጥር ስድስት እንደዚህ ይላል እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋና ይብዛላችሁ። ስር ሰዳችሁ በእርሱ ታነጹ እንደተማራችሁ፣ መማር ክርስቲያን ከሌላው ሃይማኖት በጣም በተለየ ሁኔታ ሚማር ነው። ሄዶ ብራኬን የሚቀበል አይደለም የሃይማኖት መሪው ሲያሰግድ ሂዶ የሚሰግድ ሲያጸልይ ሄዶ አሜን የሚል አይደለም። ክርስቲያን በተለየ ሁኔታ ክርስቶስን የሚማር የክርስቶስ ደቀ መዝሙር ነው። ሐዋርያትንም እግዚአብሔር ሲልካቸው ጌታ ኢየሱስ ሲልካቸው ወደ ዓለም ሁሉ ሂዱ፣ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ክርስትና የሚለየው ትምህርት ነው። ክርስትና ራሱ መንገድ የሕይወት መንገድ ነው። መማር ግድ ነው። ክርስቲያን ጌታን ተቀብሎ መቀመጥ አይደለም። እዚህ ላይ ቆላሲስ ምዕራፍ ሁለት ላይ የሚለው እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት ተቀብለውታል፣ በእርሱ ተመላለሱ፣ ሥር ሰዳችሁ በእርሱ ታነጹ፣ እንዴት እንደተማራችሁ በሃይማኖት ጽኑ። መማር በጥንቅቅ አድርጎ ጌታ ኢየሱስን መማር ያስፈልጋል። ጌታ ኢየሱስን መማር ያስፈልጋል። በምንም አይተካም። እጅ በመጫን አይተካም። በጸሎት አይተካም። በትንቢት አይተካም። ኢየሱስን መማር በምንም አይተከም ቁጭ ለን መማር ያስፈልጋል ማለት ነው። አሁን እያደረግን እንዳለ ነው። ስለዚህ በአእምሮ መታደስ እንዴት ይመጣል? ክርስቶስ ኢየሱስን በመማር ይመጣል። በአእምሮ መንፈስ መታደስ እንደ እግዚአብሔር ፈቃድ በጽድቅ እና በቅድስና የተፈጠረውን አዲሱን ሰው ልበሱ ማለት ምን ማለት ነው? ኦልረዲ ተፈጥሯል። እንደ እግዚአብሔር ፈቃድ በጽድቅና በእውነት የተፈጠረ አዲስ ሰው አለን። የውስጠኛው ሰዋችን አዲስ ነው። ከእግዚአብሔር የተወለደ ነው። ነገር ግን እሱ ውጨኛ መሆን አለበት። ልብስ የውጭ ነው። ልብስ የውጭ ነው። አሁን ይህን ልብስ ለብሻለሁ። አረንጓዴ ብለስ ተስፋውን አረንጓዴ ለብሷል ልባላለሁ። ልክ እንደዛው የውስጠኛው ሰዋችን የውጨኛ ልብሳችን መሆን አለበት ማለት በቅንነት በቅድስና በጽድቅና በእውነት የተፈጠረ ስለሆነ እኛ ደግሞ በውጭ ስንኖረው ምን ይሆናል? በቅድስና እንኖረዋለን፣ በንጽህና እንኖረዋለን፣ በእውነት እንኖረዋለን፣ በፍቅር እንኖረዋለን፣ በትዕግስት እንኖረዋለን። ስለዚህ የውስጠኛው ሰዋችን የውጨኛ ልብሳችን ሆኗል ማለት ነው። ይሄ ሲሆን ለጥሪያችን እንደሚገባ በንጽህና መመላለስ ቻልን ማለት ነው። ስለዚህ የተጠራንበት ጥሪ በንጽህና መመላለስን ይጠይቃል ይፈልጋል ወገኖቼ። ስለዚህ ይላል አሮጌውን ሰው ደግሞ አስወግዱ፣ ገፋችሁ ጣሉ። ሌላም ቦታ ተደጋግሞ ተነግሯል። ውሸትን ማስወገድ ይልቁንም እውነትን መናገር። እንዴት ነው ገፈ የምንጥለው? ውሸትን ማስወገድ። ይሄን ውሳኔ ይጠይቃል። እኛ ከእውነት ተወልደናል። የእውነት ልጆች ነን፣ የእምነት ልጆች ነን። ስለዚህ ምንም ከባድ ነገር እንኳን ቢኖር እውነትን መናገርም የባህሪያችን ማድረግ አለብን። የባህሪያችን ማድረግ ማለት በቃ ማንነታችን ማድረግ ይኖርብናል። ውሸትን የማይናገሩ ሰዎች ማድረግ ይኖርብናል። ውሸትን ማስወገድ ይልቁን እውነትን መናገር፣ ቁጣን ማስወገድ ለዲያብሎስ ቦታ ወይም ስፍራ አለመስጠት። ቁጣ ባለበት በሁሉ አጋንንት አለ፣ ዲያብሎስ አለ። ስርቆትን ማስወገድ ይልቁንም፣ ለተቸገሩት ለመስጠት እንድንችል መስራት። በጣም የሚገርመው አትስረቁ፣ ሰርታችሁ ብሉ ብቻ አይደለም ሚለው፣ ይልቁን ደግሞ በዛ ፋንታ ለተቸገሩት መስጠት። የሚችለው ነገር እንዲኖረው በገዛጆቹ እየሠራ ይድከም ይላል። ስለዚህ የምንሰራው ለሌላ ሰው መስጠት የምንችለው ነገር እንዲኖረን ነው። ይሄን ነገር ቅዱሳን የሥራችሁ ዓላማ ማድረግ አለባችሁ። የእግዚአብሔር ቃል ይህን ይናገራል። ድሮ ትሰርቁ ነበር ትወስዱ ነበር ካለ በኋላ አሁን ግን አትስረቁ ሰርታችሁ ብሉ ብቻ አይደለም ለሌላ የምታካፍሉት እንዲኖራችሁ ይላል። ስለዚህ ክርስቲያን ለሌላ የሚያካፍለው መኖር አለበት። ለምን? ይሄ የውስጡን ሰው መልበስ ማለት ለሌላ ሰው ማካፈል መቻል ማለት ነው። የውስጠኛው ሰው መኖር ሲጀምር ማካፈል ኒዱ ይሆናል፣ ፍላጎቱ ይሆናል። አሮጌው ሰው መኖር ሲፈልግ የእኔ የሚለው ነገር ነው ፍላጎቱ። ሁልጊዜ ማለት ስግብግብ ነው፣ ስግብግብ ነው። አሮጌው ሰው ስግብግብ ነው። በልቶ አይጠግብም፣ ለብሶ አይረካም፣ ጠቶ አይረካም። ስለዚህ መልበስ፣ መልበስ፣ መብላት፣ መብላት፣ መደሰት፣ መደሰት ነው። አዲሱን ሰው ለብሰን እንመላለስ ስንል ግን አዲሱ ሰው ደግሞ ሌላ ጥያቄ ያመጣል። መስጠት እፈልጋለሁ ማድረግ እፈልጋለሁ በጎ ማድረግ እፈልግ። ለዛ ሰው ተርቧል፣ ማብላት እፈልጋለሁ። ተጠምቷል፣ ማጠጣት እፈልጋለሁ። ታርዟል፣ ማልበስ እፈልጋለሁ። ወድቋል፣ ማንሳት እፈልጋለሁ። ታሟል፣ ሄጄ መጠየቅ እፈልጋለሁ ይላል። የትኛው አሁን ልብሳችን ያደረግነው አዲሱ ሰው። ስለዚህ የታምተን እናልብስ፣ የታምተን እናብላ፣ የታምተን እናጠጣ፣ የታምተን በጎ ነገር እናድርግ። በገዛ እጆቻችን መሥራት፣ መስራት ይኖርብናል። እንደየጥሪያችን ማለት ነው። ስለዚህ አዲሱ ሰው ለመብላት ብቻ አይደለም የሚሰራው፣ በጎ ስራን ለመስራት ይሰራል። ስለዚህ ወደ ስራ ስትሄዱ፣ ወደ ቢዝነስ ስትሄዱ፣ ወደ መስሪያ ቤት ስትሄዱ፣ ወደ ተቀጠራችሁበትን ቦታ ስትሄዱ፣ ሁልጊዜ ማሰብ ያለባችሁ እየሄዳችሁ ያላችሁት ለመብላት ብቻ ሳይሆን አዲሱን ሰው ኑሮውን እንዲኖር ለማድረግ ነው። ይሄ ከሆነ በኑሯቸው ራሱ የዓላማ ሰውነት ስሜት ይሰማቸዋል። እግዚአብሔርም ደግሞ ለራሱ ኖሮ ለራሱ እንደማይሞት ሰው አብሯችሁ ከእናንተ ጋር ይሆናል። ነው ለሀያ ሰው የሚሆን ሰው ዛሬ አደጋ ቢመጣበት መንግስት እንኳን የዚህ ሀገር መንግስት እንኳን የብዙ ሰዎችን ህይወት ኢምፓክት የሚያደርግን ሰው እንደ ቀላል አያየውም። የዚህ ዓለም መንግስት ለብዙ ሰዎች የስራ ዕድል የከፈተ ጉሮሯቸውን ዘግቶ የሚያደር ሰውን ጉዳይ አንዳንድ ትልልቅ ካምፓኒዎች የሀገር ጉዳይ ናቸው፣ የሀገር ኢኮኖሚ ጉዳይ ናቸው። ብዙ ህዝብን ስራ በር የከፈቱ ስለሆኑ የሀገሩ መንግስት እንደራሱ ራሱ ስራ እንደ መንግስት ስራ አድርጎ ከሌላ ሀገር ጋር ይከራከርላቸዋል፣ ይሟገትላቸዋል። በቀላሉም ብድግ ብሎ አይዘጋውም። ልክ እንደዚሁ ነው። እኔና እናንተ የኢምፓክት ሰው የሌላን ሰው ህይወት የምንነካ ደግሞ የብዙ ሰዎችን ሕይወት የምንነካ ስንሆን እግዚአብሔር እንኳን ራሱ ብድግ ብሎ በአንድ ጊዜ እርምጃ ሊወስድብን ይከብደዋል አይደለም ሌላ እንዲወስድብን ሌላ ምንም የመጣ ነገር እንዲገፋን ሊፈቅድ ቀርቶ ማለት ነው። እግዚአብሔር ይሟገትልናል። እግዚአብሔር ይጠብቀናል። እግዚአብሔር ይባርከናል። እግዚአብሔር አብሮን ይሆናል። ምክንያቱም ለአንድ ህይወት ብቻ አይደለም የምንኖረው፣ ለብዙ ሰዎች ህይወት፣ ለብዙ ሰዎች ደስታ፣ የብዙ ሰዎችን ጉዳይ የምንወስን ሰዎች እንሆናለን። እንዲህ በመሆን እግዚአብሔር ይባርካችሁ። ከዛ ውጭ የሆነ የገንዘብ ምኞት፣ የብልጽግና ምኞት ግን መጎምጀት ይባላል። በቆላሴስ ምዕራፍ 3 መሰረት መጎምጀት ኃጢአት ነው። ብዙ ገንዘብ ያለው ሰው መሆን፣ ትልቅ ቤት ያለው ሰው መሆን፣ ትልቅ ንብረት ያለው ሰው መሆን አይነት ነገር ጣዖትን ማምለክ ነው ይላል የእግዚአብሔር ቃል፣ መጎምጀት ነው። ስለዚህ በክርስቶስ የተሰጠን አዲስ የሚገባ ለጥሪያችን የሚገባ የህይወት ምልልስ ምንድን ነው? በገዛ እጆቻችን እየሰራን ለሌሎች ሰዎች መልካምን ማካፈል የምንችል ሰዎች መሆን ነው። ብልሹ ንግግርን ወይም ከንቱ ንግግርን ማስወገድ ይልቁንም የሚሰሙትን ለማነጽ በጸጋ መናገር ተገቢ፣ ምልልስ ይሄ ነው። ከንቱ ንግግርን፣ ዋዛ ፈዛዛ የሆነን የማያንጽ ንግግር ካፋችን አለማውጣትና ይልቁን የሚሰሙንን ሰዎች የሚያንጽ ጠላት፣ አንደበታችን እንዳይጠቀመው ጥንቃቄ ማድረግ አለብን። በተለይ የምንቀርባቸውን ልጆቻችን፣ ባሎቻችን፣ ሚስቶቻችን የምንናገረው አብረውን የሚያገለግሉ ሰዎች የምንናገረው ቃል በጣም ሊሰብራቸው ይችላል። ጠላት ማለት አልፎ ሂያጅ ቢናገረኝ እኔ ምንም አይሰማኝም። አብሮኝ የሚኖር ሰው ግን ሲናገረኝ እውነት ነው ይሄ ነገር ቢያቅ ነው የሚል ድብቅ የሆነ ፍራስትሬሽን ወደ ህይወቴ ይመጣል። ስለዚህ አብረን የምንሰራቸውን ሰዎች፣ አብረን የምናገለግላቸውን ሰዎች፣ አብረን የምንኖራቸውን ሰዎች ከሚያንጽ ቃል ውጭ የሚያንጽ ማለት አንተ ብርቱ፣ አንተ ጎበዝ፣ እግዚአብሔር ከአንተ ጋር ነው፣ እግዚአብሔር ይወድሃል፣ የምትሰራው ነገር ይከናወናል፣ ልክ የእግዚአብሔር ቃል እንደሚል ማለት ነው የእግዚአብሔር ቃል ስለዛ ሰው የሚናገረውን ዲስፓይት ኦፍ ሂዝ ዊክነስ ከድካሙ ውጭ በሆነ መልኩ ለዛ ሰው መናገር ያስፈልጋል። ድካም ሊኖርበት ይችላል፣ ስንፍና ሊኖርበት ይችላል፣ ስህተት ሊያደርግ ይችላል። እሱን እያየን ግን በእግዚአብሔር ቃል አምነን የእግዚአብሔርን መልካም ቃል ስለሱ መንገር ያስፈልጋል። አንገስፅም ማለት ነው እንገስፃለን። አንመክርም ማለት ነው እንመክራለን። መገሰፅና መምከር ግን ለማነጽ መሆን መቻል አለበት፣ ለማበረታታት መሆን መቻል አለበት እንጂ ለመስበር፣ ለመቅጣት፣ ለማዋረድ፣ ለማንቋሸሽ፣ ዝቅ ለማድረግ የሚነገሩ ቃሎችን በቀልድም ቢሆን መናገር፣ እኛ ቀልድ ብለን እናገረዋለን፣ ዲያብሎስ ግን መውጊያ መሳሪያ አድርጎ ይጠቀምበታል። እኛ በቀልድ የነገርነው ወንድም እቤቱ ሄዶ ሲቀመጥ በቀልድ አድርጎ እኮ የነገረኝ እኮ ነገር እውነቱን ነው እንዲህ ነው ማለት ነው አልችልም ማለት ነው፣ አይሆንልኝም ማለት ነው፣ ከንቱ ነኝ ማለት ነው፣ ውሸታም ነኝ ማለት ነው እያለ እንዲያንሰላስልን አደርገዋለን። በዛ ማሰላሰል ውስጥ ደግሞ ዲያብሎስ የራሱን ስራ ይሰራል። ወንድማችን ከዲያብሎስ ጋር ተባብረን ወጋ ነው ማለት ነው። ስለዚህ ለዲያብሎስ በአንደበታችን እድል ፋንታ መስጠት በፍጹም የለብንም። ሌላው በዚህ በአንደበታችን የማይገቡ ንግግሮችን በምንናገር ጊዜ ለቤዛ ቀን የታተምንበት መንፈስ ቅዱስ ያዝናል። እዚህ ጋር የተቀመጠው ለቤዛ ቀን የታተማችሁበትን ቅዱስን መንፈስ አታሳዝኑ። ውሸትን እርስ በርሳችን ስንነጋገር፣ ከንቱ ቃልን ስንነጋገር ለቤዛ ቀን የታተምንበት መንፈስ ቅዱስ ውጭ ቆይቶ አይደለም የሚመጣ ሁልጊዜ ከኛ ጋርና በእኛ ውስጥ ነው ያለው። ስለዚህ ከንቱ የሆነን ነገር፣ ውሸት የሆነን ነገር፣ ወንድሞቻችን ስንዋሽ፣ ወንድሞቻችን ላይ ክፉ ቃል ስንናገር መንፈስ ቅዱስ ያዝንብናል። መራርነት፣ ቁጣ፣ ጩኸት፣ ክፉ ንግግር ክፋት ሁሉ መወገድ አለባቸው ከኛ። መራርነት መራርነት አንዳንድ ጊዜ ሰዎች ብዙ ጊዜ መራር ከመሆን የተነሳ ንግግራችን ቃል ቶናችን ሳይቀር መራራ ይሆናል። የቁጣ ቶን ይለምድብናል እና እሱን ማብረድ አለብን ወገኖቼ። ቁጣ ሁሌ የምንቆጣ ከሆነ እሱን ማስወገድ ይኖርብናል። ጩኸት፣ ቁጣ ለዲያብሎስ በር ይከፍታል። ጩኸት፣ በሰው ላይ መጮህ በጣም ጥሩ ያልሆነ ንግግር ነው፣ ክፉ ንግግር፣ ክፋት ሁሉ መወገድ አለባቸው። ይልቁን እርስ በርሳችን ቸሮች መሆን ቁጥር 32 ላይ ርኅሩህ፣ ይቅርባይ እግዚአብሔር በክርስቶስ እንደተቀበለን እርስ በርሳችን የምንቀባበል ሮሜ ምዕራፍ 15 ቁጥር 7 ላይ የእግዚአብሔር ቃል ክርስቶስ ለእግዚአብሔር ክብር እንደተቀበላቸው እርስ በርሳቸው ተቀባበሉ ይለናል። ክርስቶስ ለእግዚአብሔር ክብር እንዴት ነው የተቀበለን? ኃጢአተኞች ሳለን በይቅርታ ደካሞች ሳለን በምሕረት ተቀብሎናል። ስለዚህ እርስ በርሳችን ለእግዚአብሔር ክብር ነው የምንቀባበለው። ማለት የወንድሜን ድካም ለማሳየት መትጋት ጤነኝነት አይደለም። የወንድሜን ውድቀት ለማሳየት መኳተን ጤነኝነት አይደለም። ክርስቶስ ደካማውን ለእግዚአብሔር አብ ክብር፣ ለአባቱ ክብር ድካሙን ይቅር ብሎ እንደተቀበለው እኛ እርስ በርሳችን በይቅርታ በምሕረት በጸጋ መቀባበል ያስፈልገናል። እግዚአብሔር እኛን እንዲያውም የሚቀበለን ወንድሞቻችን በተቀበልንበት መቀበል ነው። ወገኖቼ በምሕረት ስንቀበል እግዚአብሔር በምሕረት ይቀበለናል። በልግስና ስንሰጥ እግዚአብሔር በልግስና ይሰጠናል። ለወንድሞቻችን የምናደርገውን እግዚአብሔር ለኛ ያደርጋል። ስለዚህ ለጥሪያችን የሚመጥን ምልልስ እንመላለስ ስንል፣ የመጀመሪያው ቅድም እንዳልኩት የመጀመሪያው ነገር የመንፈስን አንድነት በመጠበቅ መመላለስ ነው። ይሄም ከእግዚአብሔርና ከሰው ጋር ያለንን ግንኙነት ጤናማ ማድረግ ማለት ነው። ሁለተኛው ንጽህናችንን መጠበቅ ነው። ጌታ ይባርካችሁ። ለዛሬ ያለ ጥናት እዚህ ላይ ያበቃል። በሚቀጥለው ምዕራፍ አምስትን ደግሞ አብረን የምናጠና ይሆናል። በምዕራፍ አምስት ድንቅ ድንቅ ሚስጥራቶች አሉ። እርሱንም አብረን እናጠናለን። እስከዛው ድረስ ጌታ ከእናንተ ጋር ነው። እግዚአብሔር ይባርካችሁ።